ዋው ዋው! ብያለው። ዳኒ አልተቻለም፣ ዳኒ አልተቻለም። አባባን ለማዳን እያደረገ ያለውን ጥረት አለማድነቅ ንፉግነት ነው። ቲናን ተከታትሏት፣ እሷ ሳታይ ተደብቆ ሂዶ ያሉበትን ቦታ እንግዲህ አግኝቷል ማለት ነው። አግኝቷል ግን ማን ይከፍትለት ይሁን? ያ ሰማይ ስባሪ የሚያክል ሰውዬ ከፍቶት ምን ይለው ይሁን? የምለውን ነገር የምናየው ይሆናል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችው የቻናል ቤተሰቦች ሰዎች የባንቺ ዩቲዩብ ተከታዮች በሙሉ እንኳን ደህና መጣችሁ። አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ኑ፣ ነባር የሆናችሁ ሼር እያደረጋችሁ ለሌሎች አጋሩ። እንግዲህ እንደምናውቀው ትሁት ድራማ ብዙ ነገሮችን እያስተማረና እያስታዘበን የሚገኝ ድራማ ነው። ሁላችሁም እንግዲህ እያያችሁት ነው ብዬ አስባለሁኝ። ባለፈው እንዳየ ነው እንግዲህ ቴና አባታችንን አባባን የምንሳሳላቸውን የዓይናችንን ብሌን የሆኑን አባባን አሳግታ ነበር። እናም ደግሞ በብዙ በብዙ ውትወተና በብዙ መለማመጥ በኋላ ለዳኒን ነግራው ዳኒም ሰምቶ ነበረ። ከዛ በኋላ የቀረውን እንግዲህ አላየንም ነበረ። ሆኖም እንግዲህ ዳኒ እንዳየ ማለት እንደሰማ ከቴና እንደሰማ ለትሁት ነግሯት ትሁት ደግሞ ለካለብ ማሳወቅ አለብን ብላ ለካለብ ሁለቱ በሚነግሩበት ሰዓት ካለብ ያው በተፈጥሮ ቶሎ ተናዳጅ እና ችኩል ነው። ውሳኔዎችን ቶሎ የሚወስን እና ምስጢር የመቋጠር የማይችል ለነገሮች የሚቸኩል ሰው ስለሆነ አባባን ቲና እንዳሳገተቻቸው በሰማ ሰዓት በንዴት ና በስሜት ተነሳስቶ ቲናን ካላገኘው ካልገደልኳት ብሎ ወደ ውጭ ሲወጣ ትሁት እንግዲህ ሩጣ ተከትላ ወጥታ፣ አይሆንም አባባን ማዳን ከፈለክ መረጋጋት አለብህ ሰከን ማለት አለብክ ብላ ወደ ቤት መልሳው፣ እንግዲህ ናም እንግዲህ እንዴት እንደሚያስለቅቁ ሁሉም እየተወያዩ ነበረ። ነገሮቹን በብልሃት ማድረግ እንዳለባቸው፣ ካሌብ ደግሞ መረጋጋት እንዳለበትም ለትሁት ዳኒ እየነገራት ነበረ። ነገሮቹ በሰላም እንዲያልቁና እንዲሁም ደግሞ አባባ እንዲለቀቁ ከፈለግሽ እንትና ማናት ያቺ ፍቅረኛው ፍቅረኛው ጋር እንድታስታርቅ ምናምን ተደራድሯል ማለት ነው። ተደራድረው እንግዲህ ከኤዱ ጋር እንድታስታርቅኝ እኔ ደግሞ አባባን እንደምንም አስለቅቅላችኋለሁ ብሎ ቃል ገብቶላታለሁ ለትሁት። ትሁትም እሞክራለሁ ብላለች። እንዳለችው ደግሞ ለኤዱም ደግሞ እንግዲህ የነገረቻት ነበረ። ቲና እንዳሳገተቻቸው እና ዳኒ አባባን እንደምንም ከዛ ማስመለጥ እንደምችል ስትነግራት እንዴት እንደዛ ተስማማ ምናምን ብላ ኤዱ ደግሞ እሷን ትጠይቃታለች። አንቺ ደግሞ ለዚህ ታስፈልግናለሽ፣ ከዳኒ ጋር ፒስ መሆን አለብሽ ብላ ለአባባት ስቲ እባክሽን ተለመኝኝ። ሲጀመር እኮ እሱ ጨካኝ አይደለም ብላ እያስረዳቻት ትገኛለች። ትሁት እንግዲህ ኤዱም ተስማምታለች። አባባን ስለምትወዳቸው የትኛውንም ዋጋ መክፈል ትችላለች ብዬ አስባለሁ። ተስማምታለች፣ እሽ ብላለች። እንዲሁም ደግሞ ከቤት ስትወጣ እንግዲህ ዳኒና ትሁት ተገ ማነው ዳኒና ኤዱ ተገናኝቶ ነበር። ዳኒ አግኝቷት በሚጠይቅበት ሰዓት አትንካይ ምናምን እያለች እያመናጨቀችው ነበር ስታመናጭ ቀው እባክሽን ተይ፣ እዚህ ትመጫለች እኔ ጋ ግን አትመጭም። ለምንድን ነው ስላት አንተ መገኛ የት ነው የት ብዬ ነው ማገኝህ ብላ መልስ መለሰችለት። እባክሽን እኔ አባባን አስለቅቄ የምትተማመኝብኝ ከሆነ የምታምኝኝ ከሆነ አሳይሻለሁ ስል እስኪ እናያለን ብላ ስትል ትታያለች። እሱ ደግሞ ኤዱን ላለማጣት ስል እንግዲህ አባባን ለማግኘት እየጣረ ነው። ቲና ደግሞ ለዳኒ ማሳየት አልፈለገችም። ጠርጥረዋለች ማለት ነው። ግን ደግሞ አንተን የምትጨርሳቸው ትገላዋለህ አንተ፣ ችግር የለውም ነገሮቹን ካስተካከልኩ በኋላ አሳይሃለሁ እያለች ዳኒን እንትን እያለች ትገኛለች። ቲና አሁን በጣም ጥንቃቄ ላይነች ነች። በነገራችን ላይ ዳኒን ራሱ ማመን አቅቷታል ማለት ነው። ሁሉ ነገር በቃ ገንዘብ ብቻ ስለምትፈልግ ዳኒን እንኳን መጠራጠር ጀምራ ሁሉንም ነገር እርምጃዋን መውጣት መግባቷን ላለማሳየት ሞክራለች። ምክንያቱም ዳኒ ቆራጥ እንዳልሆነ አይታለች። ከሱ ጋር ብዙ ነገሮችን አቅዳ ምናምን እንደተበላሸባት ስላየች አሁን ብቻዋን ብቻዋን ከሌላ እንትኖች ጋር ጋርዶች ጋር ሁና እያስኬደች ትገኛለች። ማን ነው ይሄን ብልጠት ያሳየች ያለ እሱም እየጠየቃት ነበር። እሷ ደግሞ ከአንተ ነው የተማርኩት፣ የተወራ ነገር ተሳክቶ አያውቅም፣ ስለዚህ ሁሉንም ነገር እኔ ማድረግ አለብኝ ብዬ ስላሰብኩና አሳክቼ ማየት ስለፈለግኩ ነው እያለች ለዳኒ ትነግረዋለች። ቲና ቲና አሁን ምንም እንዳልተፈጠረ ቤት ውስጥ ትመጣለች። አዲስ ነገር አለ ወይ ብላ ትሁት ስጠይቃት ደግሞ አዲስ ነገር የለም ግን በቅርቡ ይኖራል እያለች ለትሁት እየነገረቻት ትገኛለች። እንግዲህ ቤት ውስጥ እንዲወራ የማትፈልግም ቲና ማለት ነው። ስለ አባባ ቤት ውስጥ እየተወራ ሌሎች እንዳይሰሙ ብላ በጣም ስለምትንቀጠቀጥ ዳኒን በጣም እያስጠነቀቀችው ትገኛለች። እዚህ ቤት ውስጥ ስለ ያ ሰውዬ እንዳታወራ ነግሬሃለሁ እያለች ዳኒን እያስጠነቀቀችው ነው። ዳኒ ደግሞ እንግዲህ ሁሉንም ነገር ለማወቅ እየሞከረ ይገኛል። ኤዱ በዚህ አጋጣሚ ቤት መታ ነበረ። ከካሌብ ጋር እየተነጋገሩ ነበረ። እንዴት ናቸው አሁን አባባ ምናምን ስባል እሷ እንዳስያዘቻቸውና እንዳገተቻቸው እየነገራት ነበረ። እንግዲህ ካሌብ ማለት ነው። ሁሉንም ነገር አፍርጬ ልናገርና ሁሉም ነገር ይውጣ ስል አባባ ነበር እምቢ ያለኝ እያለ ለእሷ እያስረዳት፣ እሷም አይዞ ምናምን ብሎ እጅ ለእጅ እየተደባበሱ ዳኒ መጣ ዳኒ ሲመጣ እንግዲህ የሴት የሴት ድብድብ የሚመስል ተያይዘው ሁለቱ፣ ወንዶች የወንድ ድብድብ እንደዚህ ነው። እንደዛ ላይ ግን ፈገግ ብያለው። ሁለቱ የሆነ የሴቶች ድብድብ አለ አይደለ? እንደዚህ ምናምን መያያዝ፣ እንደዛ ተያይዘዋል ማለት ነው። ከዛ ኤዱም በጣም ደንግጣለች። ትሁትም መታ አገላገለቻቸው። ከዛ እንግዲህ ይቅርታ እያለች ኤዱ ወጥታ ሮጣ ሄደች። ዳኒ ግን በጣም ተናደደ። ቅናት አንጨረጨረው፣ አንገበገበው። ምክንያቱም ኤዱን ከነፍሱ በላይ ነው መወዳት ማለት ነው። ኤዱም ደግሞ የምትወደድ ፍቅር የሆነች ሟ የሆነች ልጅ ነች፣ እና እሷን አለመውደድ ደግሞ አይቻልም። ካሌብ እንግዲህ በዛን ሰዓት ተመልሶ መጣና፣ ዳኒ መነጋገር አለብን አሁን እያለ በንዴት መንፈስ ሲጠይቀው አንተ ምን ሞራል አለህና ነው ከእኔ ጋር የምትነጋገረው? እያለ ካለብ ይናገራል ማለት ነው። አንተ ምን ሞራል አለህና ነው እያለ ስለ ምስት ማውራት አንተ ትችልበታለህ እንዴ? አንተ ስለ ምስት ምንነት ማንነት ታውቃለህ እንዴ? እያለ በስሜት ተገፋፍተው ሁሉንም ነገር ፍርጥርጥርጥርጥ አድርጎ በአይኔ በብረቱ ምስቴን ስትማገጥብኝ አይቻለሁ። ሆኖም ግን ቆሻሻዬን ነው የወሰድክብኝ። በአንተ የተነሳ የእሷን ማንነት አውቄያለሁ ብሎ ካሌብ ለዳኒ ሁሉንም ነገር ነግሮታል። ዳኒ በዛን ሰዓት ውሃ ሆኗል። ምንድን ነው የምታወራው ብሎ በጣም አፍሯል ማለት ነው። በጣም አፍሯል። ምስቴን ያማገጠብኝን ሰውዬ በቤት ያቅፌ እየኖርኩ እያለ በጣም ካሌብ ስሜታዊ ሆኖ በምናገርበት ሰዓት ዳኒ ግን በእውነት በጣም ያሳፍራል። በነገራችን ላይ ሰው ቤት ቁጭ ብላችሁ እንደዚህ አይነት ነገር ሲጋለጥባችሁ ማየቱ ሁሉ ነገሩ ያሳፍራል። አንተ የማታውቃቸው ብዙ ነገሮች አሉ እያለ ለእንትና ለማስረዳት ይሞክራል። ካለብ የማያውቀው ነገር የለም። እንግዲህ ለብር ብሎ እንደቀረባት ሁሉንም ነገር ካለብ ያውቃል። እና እሱ የማያውቅ እየመሰለው እስከ ዛሬ ቆይቶ ነበር። ዳኒ እንግዲህ ተነቅቶበታል። ሁሉም ነገር ከዚህ በኋላ ተስፋ የለውም ዳኒ ማለት ነው። እንግዲህ በጣም ያሳዝናል። ወደ አባባ ስንመጣ ደግሞ አባባ እንግዲህ በጣም ነው የሚያሳዝኑት። በነገራችን ላይ ታስረው እንግዲህ አጋቹን እየለመኑ ይገኛሉ። ልጄ የባክን ልነምንህ ፍታኝ፣ ሁለት ቀን እኮ ሆነኝ ከታገትኩ ሲባል ልጁ ደግሞ አይ ረ ትቀልዳለህ እንዴ ሁለት ቀን እንኳን ሁለት ወርም ልትቆይ ትችላለህ እያለ አባባ ላይ ሲቀልድና ሲያላግጥ ይገኛሉ ማለት ነው። ልጃ፣ ይጨነቅብኛል አንዴ ብቻ ስልክ ልደውል እያሉም ተማጽኖ እያሰሙ ይገኛሉ። እረ እባክህ ትቀልዳለህ እንደ ልጅህ ይጨነቃል፣ ፖሊስ ሂዶ ይዞ በመጣ ሳያ ለአባባ መልስ እየመለሰ ይገኛል። እኔ እንደዛ አይነት ነገር አላደርግም፣ ተንኮል አላስብም፣ ግን እባክህን ብሎ ስለምኑ በጣም ነው አንጀቴን የበሉት። እንግዲህ እንደዛ ስባል እሱ እምብ ብሏል ማለት ነው። ሰውዬ ስልኩን እየነካካ አባባን ቼክ አላደረገም። እኔ መጀመሪያ ቪዲዮ ላይ እንደ ከአባባ ጋር ተዋውሎ እንዶ ተስማምቶ ይለቃቸዋል ብዬ ነበረ የገመትኩት፣ ግን አሁን ሳየው ልጁ ጠጠር ብሏል ማለት ነው። አጋቹ ጋርዱ ጠጠር ብሏል። አባባ ላይ የሚጨክን ነገር አየሁበት እና ደነገጥኩ ማለት ነው። ምክንያቱም እሱ ካላገዛቸው አባባ እጣ ፋንታ ምን ይሆን የሚለውን ነገር በጣም እያሰብኩ ነው ያለሁት። እናንተም ታስባላችሁ ብዬ አስባለሁ። አንተ ሰው ትገድላለ ወይ ብሎ በሚጠይቁበት ሰዓት አስፈላጊ ከሆነ አዎ ስራዬ ነው እያለ ይላል ማለት ነው። አባት የለህም ወይ ብሎ ሲጠይቁ ምን አገባኝ ስለ አባትነት ምናምን እያለ በጣም አይሆን መልስ እየመለሰላቸው ይገኛል። እኔ እኮ ብወልድ አደርስ ያለሁ ስሉ አባቴ ነህ ብዬ ቢሮ ሂጅ ብር ብጠይቅ ትሰጠኛለህ ወይ ብሎ ስል አባታችን ደግሞ አባባ አይ አላደርገውም ስሉ አየክ ምናምን እያለ ይገኛል ማለት ነው። ምክንያቱም ስራ ብሎ የገባ ሰው እውነት ነው ለሱም አይፈረድበትም። እንግዲህ የአባባ የእጣ ፋንታ ምን ይሁን አላውቅም። ጸልዩላቸው። እንግዲህ ከዛ በሰላም ወጥቶ ትሁት ማን ነው ቲናን እንደ ቲና የምትገባበትን ማወቅ ፈልጋለሁ እኔ። ምክንያቱም እንደዚ አይነት ድራማዎች ሲሰሩ ክፉ ስራ የሚሰሩ ሰዎች እንዲቀጡ ፈልጋለሁ። የምሬን ነው ምላቸው እንዲቀጡና የእጃቸውን እንዲያገኙ እፈልጋለሁ እኔ። ፍቲ ፍቲ እንኳን በእንትን ባናይ እንደዚህ ድራማዎች ላይ ማየት አለብን። ክፉ የሚሰራ ሰው የእጁን ማግኘት አለበት። ስለዚህ አባባ ምንም ባይሆኑ መልካም ነው። እናም ደግሞ ዳኒ እንግዲህ አሳይኝ አባባ ያሉበትን ቦታ መቼ ነው ይዘሽኝ የምትሄጂው? እያለ እየወተወታት ይገኛል። መጠጥ ስትጠጣ እንኳን ተጠንቅቃ ነው የምጠጣው ማለት ነው ቲና እንደ በፊቱ ሰክሮ መበላት የለም ምናምን እያለች እንትን ብላለች። በጣም አውነቅ ንቅ ሆናለች። ግን ቢሆንም ግን ስራዋ የሚፈርስ ይመስለኛል። ስራዋ ይፍረስቺ እቺ ተንከሲስ እና ዳኒ እንግዲህ እንደምንም ተከታትሏት ተከታትሏት በስተመጨረሻ አባባ ያሉበትን ቦታ አይቷል። እንግዲህ ቲና መጀመሪያ መታ ስታናግር እኔ ሳስበው ሳስበው ከዚህ ከአጋቹ እና ከቲና መሀል የሆነ ነገር የሚፈጠር ይመስለኛል። ምክንያቱም ብር ጨምርልኝ እያለ እየወተወታት ነው የሚገኘው ማለት ነው። ብር ጨምር እያለ እየጠየቃት ይገኛል። እሷ ደግሞ ስለ ብሩ ጉዳይ እኮ አልቋል እያለች እየመለሰችለት ትገኛለች። አላለቀም እያለ ምግብም ማምጭ ያለ ምግብ ይኖራል ወይ እያለ የምግብ ወጪ እራሱ እኮ አናት ላይ ወጣ ብዙ ነው እያለች ትገኛለች። እንግዲህ ምንም ማድረግ አይቻልም። ሂጂና ምግብ ይዘሽ ነይ ብሎ አባሯት ምግብ ለማምጣት ወታ ስትሄድ ትታያለች ከዛ በኋላ ዳኒ እንግዲህ ቀስ እያለ እሷ ስትሄድ ሂዷል ማለት ነው ሂዶ እንግዲህ በሩን አንኳኩቷል ማን ይከፍትለት ይሁን የምለው ነገር አሳስቦኛል እኔን እናንተን በጉጉት እንደምጠብቁ ተስፋ አደርጋለሁኝ ማን ይከፍትለት ይሁን ቴናስ ትደርስበት ይሁን ወይ ምን ይፈጠር ይመስላችኋል እዛ መሀል አሁን አባባ ዳኒን ሲያዩ ምን ይሉ ይሁን እንዲሁም ደግሞ ጋርዱስ ዳኒን አይቶ ምን ያደርገው ይሁን? አብሮ ይታገቱ ይሁን ከአባባ ጋር ምን የሚፈጠር ይመስላችኋል? ያለውን ነገር እስኪ የምናይ ይሆናል ማለት ነው። በጣም የሚገርም ድራማ ነው እንግዲህ ማን ነው ከዛ መሐል እኔ የትሁት እንትን ደስ ይለኛል። ትሁት ሁሉን ነገር በግንዛቤ ነው የምታደርገው። እንዲሁም ካሌብ ችኮላው ያስጠላኛል እየቸኮለ ነገሮቹን እያበላሸ ነው ያለው ማለት ነው። ስለዚህ የሱ ችኮላ ደግሞ የአባባን ሕይወት አደጋ ላይ እንዳይጥል እየፈራው ነው ያለውት። ባይቸኩልና ሰከን ብሎ አባቱን ለማስፈታት ቢሞክር መልካም ነው ብዬ አስባለሁ። እሷ እንግዲህ ዓላማዋ ምንድን ነው? አባባ ተገለው፣ አባባ ከሞቱ በኋላ አባባ ጋር ያለው ንብረት ሁሉ ወደ ካሌብ ይዞራል። ወደ ካሌብ ሲዞር ደግሞ ካሌብን ፈታው ከዛ ገንዘብ ተካፍላ ወታ ዳኒን አግብታ ለመኖር ነው እያሰበች ያለችው። ይሄ ቅዷ ደግሞ እንግዲህ ሚሳካ አይመስለኝም። ባይሳካላት ባይነኝ እኔ፣ ምክንያቱም ተንኮል የትም ስለማያደርስ ማለት ነው። እና ከዚህ ድራማ እኛ የምንማረው ምንድን ነው? ገንዘብ ወዳዶች እንዳንሆን ማለት ነው። ማለት ገንዘብ የሰውን ህይወት ወደ ክፉ ቦታ ነው የሚወስደው። አንዱን ነገር ለማግኘት ስንል ሌላ ብዙ ነገሮች የምናጣቸው ነገሮች አሉና ያ ነገር እንዳይሆን እንዶ በመልካም መንገድ ካገኘን አገኘን፣ እውነት ለገንዘብ ብለን ራሳችንን ማንነታችንን ማርከስ እንደሌለብን ነው እኔ እያየው ያለሁት ማለት ነው። እና በጣም ይገርማል። ግን አባታችን ግን እያሳዝኑኛል በእውነቱ። እኔን ከፈለከኝ አለው ገንዘቡን ሰጥሃለሁ ያሉ ይገኛሉ። የኤዱስ እጣፋንታ ምን ይሁን የምለውን ነገር እንግዲህ ከካሌብ ጋር ይቀጥሉ ይሁን ወይስ እንዶ ከዳኒ ጋር ታርቃ አባባ በሰላም ወጥተው ኤዱን እና ዳኒን እንደው ይድሩ ይሁን የምለውን ነገር አሁን ከዚህ ዳኒ አባባን ካስለቀቃቸው እርግጠኛ ነኝ አባባ ኤዱን እና ዳኒን ያጋባሉ ብዬ አስባለሁ። የሚያስፈልጋቸውን ገንዘብ ሰጥቶ አጋብቶ አንድ ላይ እንዲኖሩ ያደርጋሉ። ምክንያቱም በፊትም ማስታወስ አልችልም እያሉ ብዙ ነገር እያዩ ነበረ። እንደዛ ስታሰቃያቸው ምናምን ረተይ እያለ እሱ እንደዛ አታድርግ እያለ በጣም እየተጨነቀ እንደነበር አባባ ያውቃሉ። እሱ ክፋት እንደሌለበት ስለሚያውቁ የሚያስቡለት የሚያዝኑለት ይመስለኛል። እንግዲህ ከዚህ ካዳናቸው ግን የሆነ ነገር ያደርጉለታል ብዬ አስባለሁኝ። እግዚአብሔር አምላክ እንግዲህ ምክንያቱም ልጃቸው እንኳን ያላደረገውን ነው እሱ ያደረገላቸው ብሎ ስለሚያምኑ ለዳኒ የሆነ ነገር የሚያደርጉ ይመስለኛል። ሳስበው ኤዱንም ስለሚወዷት እንግዲህ ለእሷ ብሎ ያ ነገር ውስጥ እንደገባ ስለሚያውቁ ለዳኒ የሆነ ነገር አድርጎ ከዛ ሕይወት እንዲወጣና አብሮ እንዲኖሩ የሚያስማሙ ይመስለኛል። ከዚህ ከወጡ እስኪ እግዚአብሔር አምላክ ይርዳቸው። በጣም ነው የምጨንቀው፣ ግን እግዚአብሔር በጣም ጨንቃል። ቲና እንዴት እንደምታስጠላች ሞላላ ነገር እግዚአብሔር ይቅር በለኝ። ለማንኛውም የዛሬ ቪዲዮችን ይሄን ይመስል ነበረ። እንግዲህ በጉጉት እየጠበቅን ነው አርባ አንድን እና ያለን ማለት ነው አርባ ሁለትን እንጂ አርባ ሁለት እና ያለን ሁላችሁም እንግዲህ ተማሩበት። ከድራማዎች በጣም በደንብ መማር አለብን። ወደ ህይወታችን አመተን መማር አለብን። እግዚአብሔር ይርረን ላለውኝ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ያላችሁበት ሰላማችሁ ብዝ ትበልልኝ በዚህ አጋጣሚ በአርሲ ለሚጨፈጨፉ ክርስቲያን ወገኖቻችን ድምጽ መሆናችሁን እንዳትተዋደራችሁን ፍትህ ፍትህ እያላችሁ በየትኛውም ማህበራዊ ሚዲያ ስሩ። ቪዲዮ በጣም ብዙ ወገኖቻችን እየተጨፈጨፉ ደማቸው በግፍ እየፈሰሰ ይገኛል። ህጻናት ያለ እናት እየቀሩ ነው። እጃቸውን እግራቸውን እያጡ ነው። በጣም ነው የሚያስለቅሰው። በነገራችን ላይ ሁሉም ነገር በጣም በጣም ያሳዝናል። እግዚአብሔር አምላክ እንግዲህ ሰላሙን እንዲያወርድ ፍቅር፣ አንድነት እንዲሰጥ በጸሎት እንተሳሰብ በዱዓ እንተጋገዝ። እግዚአብሔር አምላክ ይርዳል። መልካም ቆይታ ይሆንላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። በአንቺ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።